ተገልጧል ውበቱን ሊያሳይ ነው። ቅድም አምሮበት አልብሎ ጋዲሳ ስለተናገረ ህዝብ እስራኤልን ድጋሚ ወደ ግብፅ መለስካቸዋል። እብራውያንን ላስተምር ብለህ ምንድነው? የሸሚዝ ቁልፍ ዝጋ ስትባል ቪዲዮውን ትዘጋለች እኮ። ምን አስበህ ነው ጋዲሳ? እሺ ይሁን መኩ። ግን አይ እኔ እናቱ ሰላምታ አላቅርብ? ቆይ አንዴ፣ ታች ያሉ ሰዎችንም እውነት ለማውራት ሰላም ስላላልኳቸው መኩ፣ ዛሬ አካሂዱ ሰው የሚፈታም አልመሰለኝም። እንዴት ናችሁ እናንተ ሰዎች? ሁላችሁንም ሰላም ብያለሁ። እንዴት ቆያችሁ? ላይም ታችም ያላችሁ ገስት ላይ ያላችሁ ወንድሞችን እንኳን በስልክ ማገኛቸዋል። እናቱ ዮሐድ፣ አቡሻ አንትሽ፣ ዲያቆም መኳንንት ካካ፣ መምህር ኤፍሬም፣ ሀምብል ሰርቨንት የሚል ዩዘርም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ታች ያላችሁ ክርስቲያን ወንድሞች፣ እናቶች ሁላችሁንም ሰላም ብያለሁ። እኔ በጣም ደህና ነኝ። ስለጠፋው ምናምን ነገር ይቅርታ። እንዴት ናችሁ እናንተ እናቶች? አማን ነው ጋዲ በጣም ሶሪ፣ እየበላው ነበረ ፓፓ። እንዴት ነሽ እልኝ። ፓፓ መኩል ለመስዋዕት የመጣልህን በጉላ ነው ቅልጥምጥም አድርገህ የምትበላው፣ የሚተርፍ የለ። አንቺስ እንዴት ነህ? እንዴት ነህ? ሁሉ ሰላም። ዛሬ ስራ የለም እንዴ? አልገባም ወይስ ቤት ነህ? ስራ ገብቼ ጨርሼ ቤት ነኝ። ለልጅ አንዳንድ ነገር እየሰራሁ ሰዓቱ ለካስ ሄዷል ያስተዋልኩት። ለአምስት አምስት ጉዳይ ላል ታውቃለህ። እንደ መሽቷል እኮ ሰዎች በቃ እናቱም፣ አይ ቲንክ ረጅም ሰዓት ረጅም ሰዓት የቆያችሁት ወይስ ሌላ ፕላን አላችሁ? አይ የብሎ ኪዳሩን እየጨረስን ነው፣ ወደ አዲስ ኪዳል ነው። አሁን መጥተህ የት ለመሄድ ነው? ጋዶ እናወራለን፣ ችግር የለውም። ከፈለገናት መተኛት ይችላል። አይ አንተስ የት ለመሄድ ነው ይለኛል። ጋዲ ግን ከየትኛው ወገን ነህ? እንዴት ከእኛ ወገን ነህ ወይስ ከነናቱ ወገን? መካከለኛ ነገር ነው፣ ከብሉም ከአዲስ መኩ፣ አንተን ማነው አዲስ ኪዳን ያደረገ? ሲጀምር ጭራሽ ራይ ነኝ። አረ ገልቦና ነህ አንተ ጭራሹን። ላይ ወደ ብሉይ ማልገባም አረ መኩ አንተ እንዲሁም ትከብዳለህ፣ እንኳን በራይ እንዲሁም ትከብዳለህ። ወንድማችን ስማ ጋዲ፣ ወይ መኩ፣ የማዘመድ ቢሆን ጥሩ ነው። ሉቃስ ወንጌል ላይ ባለጸጋውን አይ፣ ግን አስተውላችኋል ሰሞኑን? ጋይስ መኩ አምሮበታል። አላንትሽ መኩ ግን እንዴት ነው? እኔ ብቻ ነው እኔ ብቻ ነው ራኝ እንደገና የሚለው ስቶሪ ላይ ተሽዋል። ታዋቂ ገብቶ ብዙ ነገር ነው የምናወራ አለበለዚህ። አይ መኩ ፏ ብላለች። ክፈት ክፈት፣ ቪዲዮ ከፍተህ ልትሄድብኝ አይ አሁን እኮ ገና ጾም ሊገባ ነው። መኩ ለዛ ነው አሁን ገና ጾም ከገባ ለሌሎች ሰዎች መሰናከል እንዳትሆን በቪዲዮ መግባት የለብም። ገብቷል ጾም ላይ ለሰዎች መሰናከል እንዳትሆን ስለዚህ ጾም ከመግባቱ በፊት በቪዲዮ እኔ አንቺ እኮ የተባረሽ ነ አይ፣ ከመጀመሩ ለምን መሰናክያ ይሆናል? ለካ ለው እኔ አመቱን ሙሉ ነው የሚጾመው እውነቱ ነገረ መሰለኝ። አንተ እኮ የምር መሰናክያ ልትሆን ነው መሰለኝ። አይ እኔ አመቱ ሙሉ ነው የሚጾም ይቅርታ

ነው ያለ ስሙን አሰናብተው ባሪሃ ነው ሎታል። አይ አይ፣ ወዲያው ልክ ስምኦን ሲባል ገብቶኛል። መጀመሪያ ግን እንዴ መምህር ምን ጫማ ሰፊው ይሁን በምን አወቅ? ጫማውን የሰፋው እንዳትል። እሱ ጫማ ሰፊው ከሆነ ለመኩ ነው የምንቀጽለው። ምክንያቱም መኩ ለሰው መሰናከል አልሆንም ሲል ስለነበረ፣ ኧረ መምህር አንድ የማታልቅ ቆዳ ጃኬት አለችው። እሱን አይቶ መስሎኝ እና የሰው መሰናከያ ከሚሆን ያችን ቆዳ ጃኬት ያወልቃት። ያኛው ስምኦን ሳይሆን አወለቀው። በጉባኤ ቤት ነው ዛሬ እየተከሄደብ ያሉ ምን ትላለ? መልስ መልሽ ስ በኩ ምናሉኝ አልሰማው ስምኦን ብቻ አይደለም የስምኦን ጓደኞችም አብረው ካልሆነ

እኔ እንግዳ ነኝ ዛሬ ፓፓ፣ እኔ እንግዳ ነኝ። ምንም እኔ ምንም ሐሳብ መስጠት እችላለሁ። ዛሬ ዳዲና በሉ ወንድሞች፣ አምላከ ቅዱሳን ሁላችንም በቸርነቱ ይጠብቅ። በእርትተን እንድናስተምር ይርዳን። አትፍዘዙ አትጥፎ፣ በደንብ በነበረው ሞራን እና ሀይል ይቀጥል። ምዕመናኑም ሁላችሁ ቁጭ እያላችሁ ተማሩ። እግዚአብሔር በሚያውቅ እንኳን መጻሕፍትን መሠረት አድርገው ምስጢር አደላድለው ለሚያስተምሩ ከሚያስተምሩ ወንድሞቻችን ይቅርና መማር የፈለገ ከሌሎቹ ንዑሳን ፍጥረታት በራሱ ይማራል። ትንኝን አይቶ የጌታን ቸርነቱን አድንቆ አሁን ይች ምን ትሰራልኝ፣ ምንስ ትፈይድልኛለች? ብሎ ፈጠራት ብሎ እንድንገረምበት ያደርጋል። በቅሎውን አይቶ ሰው ይማራል። በተተከለ በሶስት ወሩ ለተከለው ገበሬ በቀኝ በግራ ዝሎ ሲያዩት እኔን ግን እግዚአብሔር ለፍሬ ፈጥሮኝ ዛሬ ድረስ ይኸው አላፈረሁም ብሎ ራሳችን በተከልነው ተክል እንማራለንና፣ የሚዘገዩት እጽዋት እንኳን በምን ጊዜ በሁለት ዓመት በሶስት ዓመት የፍሬ ባለቤት እንደሚሆኑ አይኑ እያየ ሰው መማር ይችላል። ከብዙ ነገር የማያስተምር ነገር የለም። የሚማር ሰው ነው ያጣንና ወናሁ ተከስተ። በጣም ጥሩ እንደሱ እና በተቻለን አቅም በቃ የሚማር ልቦና። እኔ እንዲሁ እግዚአብሔር ምስክሬ ነው። አደራ ልላችሁ መወደው በቃ ቁጭ ሎ መማር ማስታወሻ መያዝ። በቃ አሁን የዕብራውያን ትምህርት እየተሰጠ ነው አይደል? ለዕብራውያን ትምህርት ከዚህ በኋላ ከዚህ ስትማሩ የከረማችሁት ሰዎች እንግዳት ሆኑ ሲሆን ለሌላው ታብራራ አላችሁ። አሊያ ግን ለእናንተ እንግዳ መሆን መቻል የለባችሁ በተቻለ አቅም እሱን ማድረግ ተገቢ ነውን። አንዱ ሌላው ወንድሞችን በርትተው እንዲያስተምሩ ደግሞ እናንተ መገኘት ብቅ ጥልቅ አለማለት እንደሱ፣ ሲሆን ነው የሚጠቅም። አሁን ላይ የታዘቡት ቲክታክ ላይ ምንድነው በጣም የታዘብኩት የሆነ ጴንጤ የሆነ መናፍቅ መልስ ልንሰጥ ስንል ምናምን ጭቅጭቅ ሲኖር በጣም ብዙ ሰው ይመጣል። ጭቅጭቁ ሲጠፋ ግን የሄደበት ይጠፋል አብሮ ለእናንተ ለራሳችሁ መሰረታዊ ትምህርት ሲጀመርላችሁ ተገኝቶ መማር ደግሞ ራስን መጥቀም ነውና እንደዚያ እያደረግን እንድንማማር ሁላችንም እግዚአብሔር ይርዳን። የመወዳችሁ፣ የማከብራችሁ፣ በጣም የምሳሳላችሁ ወንድሞቼ አይዟችሁ፣ በርቱ። እናንተን በርትታችሁ አስተምሩ። እኛም ብቅ እያልን በምንችለው በየመክሊታችን አብረን እናገለግላለንና እንግዲህ የራሳችን ክርስቶስ ነው፣ ሁላችን ህዋሳት ነን። ህዋስ ደግሞ አንዱ ለአንዱ ነው። ቅዱስ ዮሐንስ አፈወርቅ እንደነገረን ዓይንና እጅ ሁናችሁ ኑሩ ብሎ ነው የነገረንና እንደሚታወቀው ዓይን ሲያለቅስ እጅ ያብሳል፣ እጅ ሲቆረጥ ዓይን ያለቅሳል። አንዱ ለአንዱ ነው። ስለዚህ እንድንጸና በሃይማኖታችን ደግሞ ከምንም እና ከምን ጊዜውም በላይ የተማረ የሚያስተውል ልቡና እንዲኖረን ለማለት እወዳለሁ። እግዚአብሔር ያክብርልኝ። ለምትውሉት መልካም ውሎ ለምተኙት መልካም ሌሊት ይሁንላችሁ። እንዲህ እዚህ እንትን ለምትሉት እዚህ ግሩፕ ውስጥ ለምታመሹት ደግሞ ያልተቋጨ ፋይል ካለ ነገ ወደ መዝገብ ቤት አንጡልኝ። አሁን ግን መጀመር ትችላላችሁ። መኩ ተገልጧል፣ ውበቱን ሊያሳይ ነው። ቅድም አምሮበት አሎ አዲስ ስለተናገረ ውበቱን ገምግሞ ያው እየታየ ነው። እንግዲህ አይዞን፣ እስኪ መምህር እናመሰግናለን እግዚአብሔር ያከብረን። መኩ ታዛዥ ነው፣ እውነት ለማውራት በጣም ታዛዥ ነው ማለት ነው። መኩ ናይት ክለብ ነው። በዚህ ላይ አንተ ደግሞ ወይ ፊት ላይ ጠቅልለውና እንግዲህ ከብሉ ኪዳን ያልወጣች ኩ የምርግም መብራቱ ምንድን ነው? ለብርሃን ለማብራት መጀመሪያ ከወደ ብርሃኑ እንዲህ፣ ኧረ ብርሃን አይደለም፣ ብርሃኑ ነጋ ነው ብራሩ እና ለማንኛውም መልዕክት አለ። ናቱ ለምንድን ነው ግን ሁል ጊዜ በጎን በኩል ብትገባው የሆነ ከጠርዝ በኩል መውጣት ይመችሃል?

ይሄ የምር ይታይ። ይቀጥል። መልእክትን አስተላልፍ፣ መኩ። ይቅርታ። አዎ፣ መልእክት መልእክት ነገ ሁለት ሰዓት ተኩል ላይ ያው ሰሞኑን ከሚዘዋወረው ወንድሞች በተገኙበት ስለ ቴዎፋኒ እንማማራለን እና ቴዎፋኒ፣ ክርስቶፋኒ እና አንጅሎ ቴዎፋኒ የሚለውን በደንብ አብራርተን መግባት አለብን። ትንሽ ኮንሰርት ሁልጊዜ እንገባበታለን እንላለን፣ ግን ትንሽ ኮንሰርት የሚቀር ይመስለኛል፣ እኛ ልጆች ጋር እና ግዴታ ነገ ስክሪፕቶ እናንተን ይዛችሁ እንማማራለን። ፓወርፖንት አዘጋጅቻል። ነገ ለሁለት ሰዓት ተኩል ማክሰኞ ማለት ነው። አስተላለፍኩ። ሰው ግን እንዴት ነው? ለአንጌሎ ውስጥ የውስጥ ትምህርት እንዴት ነው? ዝግጁ ነው? እኔ እኮ እዚህ ቲክቶክ ላይ ያለው ሶሳይቲ እንዴት ነው? በኋላ ደግሞ ባክፋይር እንዳያደርግ እኔ ዝግጁ አይመስለኝ። እውነት ለማውራት ወይስ ከላይ ከላይ ነው እያልክ ያለው? አረ በደንብ በደንብ ልንሄድበት ይገባል። ማታ ላይ ሁለት ሰዓት ባክፋይር ብቻ ሳይሆን ጀስት አክቹዋሊ የአባቶችን ትምህርት እና ሪቸርች ፋዘር ሲጠቀሙበት የነበረው እያንዳንዱን ማሳየት ይጠበቅብናል። ኮንሰርቱ ግዴታ እንትን ስለሆነ ማለት ነው ደስ ማወቅ አለባቸው። እናውራበታለን እናውራበታለን። ለማንኛውም ጋዲ አስተውለ ከሆነ በጣም ብዙ ጊዜ እንገባበታለን እንገባበታለን እያል ሁለት አመት ነው አንድ አመት ከምናምን ሆነ ያው አይ ክርስቶስ እኮ በአዲስ ኪዳን በቃ በስጋ ተገልጧል። አሁን ብሉይ ኪዳን ላይ እንዴት ነው? በና ተኩር አንተ። ራሴ አዲስ ኪዳን ሰው ነኝ እያልክ፣ አረ ናቱ አይለቅህም። እንደዛ አትበል። እኔ እኔን ተወኝ፣ ከሱ ጋር ጨርስ። እኔን ተው፣ ስሜን አታንሳ። ግን አይ ወደ ናቱ ስናዞረው ጭዌውን። ናቱ ግን ቢትልሶች እንዴት ናቸው? ደህና ናቸው አሉ አሉ አሉ። ፓፓ አሉ ወደ እኔ ዞርሽ ሆስቱ ኔ ኔ ባይዘው የቤቱ ናቱ ተጠፋፋን። ከናቱ ጋር ተጠፋፍና ሁለት ለመውራት ከማንም በላይ እንዴ በጣም በጣም። እኔ ራሱ ሁለተኛ ጊዜ ስገባ ኮ ነው ገብቼ አላውቅም። እኔ ራሱ አርብ ነው የገባት አርብ እና ዛሬ ህዝበ እስራኤል ህዝብ እስራኤል ድጋሜ ወደ ግብፅ መለስካቸው አይደል? እብራውያን ላስተምር ብለህ። አሁን ወጥተዋል፣ አሁን ወጥተዋል ከነአን ናቸው። ስማ ዮሐድ፣ ባለፈው እኔ ትዝ ይለኛል፣ ቲክቶክ ላይ በነበርኩበት ሰዓት ላይ ኦልሬዲ ከግብፅ ባ መለሳቸው። ይቆራረጣል ይሄ ነገር አራት ሪስትሪክሽን። ግን ራሷ መሪ ነች። ታይ ታይ መኩ፣ ታይ ታይ። ሌላ በትር አትጠቀምም፣ ዮሐድን ነው በትር አለ። ምንድን ነው የሸሚዝ ቁልፍ ዝጋ ስትባል ቪዲዮን ትዘጋል። ትር አርጋ ምትጠቀሙ እንደ ሙሴ በትር። ዛሬ ቀዩዋ ጃኬት የሚለውን መጽሐፍ እያነበበ ነው የሚያዝረው። መኩ ተሄዶበታል። አንዳንድ ሲጥሎ ባል ሆናለች አንዳንዴ ሲመልሰው እንጨት እየሆነች የዋዴ አስቸገረች። የዋዴ ዝበት ያለሽ እናቱ በሕይወት ዘመኑ በ2005 የቀለደው ትልቁ ቀልድ አንተ ባህር ኤርትራን ሲሻገሩ ውሃ ሲነቃ ከላይ ነው የምትንሳፈፈው። መቼ ሚሆን ናቱ አሁን ውሃው ተከፍሏል እኮ ፓፓ። ውሃው ተከፍሎ በየብስ ነው ያለፉት። ትምህርቱ ራስ እንዴት የትኛው ነትብ ነው

እነሱ በየእኔ ያልኩሽ አይባልም። አይ ዲያቆናት ጀመር በቃ ትቼሻለሽ። እናት ወድ ብትገባ አታመልጥ ና ና ና ታች ያላችሁ ሰዎች ባይዘውኝ ማሸማቀቅ ምናምን፣ እኛ እንዲሁ ነው። በአካል ስንገናኝ እርስ በእርስ ሁሌ እንተራረባልና ኖርማል ነው። የጨዋታው ድምቀት ነው። አዎ በሽልማቱ እንትን ነው። በቃ ዛሬ መሸ ሮብ

አለን አለ ጋዴ እንደት ነው? አንተ ደስ ደስ ይላል። እንደው ቅድም እኮ እልል እያሉ ነበር፣ ገና ገስት ላይ ሲያዩ ሰው እኮ እናት፣ የሰው ፍቅር ምናምን ደስ ይላል። ደግሞ ምንድን ነው ወደ ማህበረሰቡ ተመልሳችሁ አንድ አመት ልታገለግሉን የሚባል ነገር ሰማው። ሰርዲድ ከጨረሳችሁ በኋላ እኔ ምን አውቃለሁ፣ በእኛ ጊዜ አይሆንም ፕሮባብሊ። ገና ኢፌክቲቭ ኢሜዲየት አይደለም እንዴ አፕላይ የሚደረገው እኔ እኔ እንጃ እኔ አይ ዶንት ቲንክ ሶ። ስለ አዲስ ከአዲስ ከዚህ ነው የሚጀምሩት ባቾች አለልን ልነሱ መሰለኝ። ኦኬ ኦኬ፣ አይ እንደዛ ከሆነ ሌቲት ቢ። ለማንኛውም እናወራለን ምናምን በቃ። ናቱሻ አቡሻም በድጋሚ ሰላም ብያለሁ። በቃ እኔም ልውጣ። ብሮስኪ፣ ሁላችሁም ሰላም ደሩልኝ። ላይ ምታችን ያላችሁ ክርስቲያኑ ደሞች ናቶች ናቱ ብሮስኪ ሰላም ደር። እሺ ጋር ዶዳሁል በቃ እሺ፣ አቡሻ ካካ ደህና ደሩ። ስለደከመኝ ነው እንትን ያላልኩት አቡሻዬ፣ ካካ በጣም ይቅርታ፣ በጣም በጣም በእውነት በጌት ሰላም ድር። እሺ አቡሻዬ፣ ሁላችሁም ከታችም ያላችሁ ምናምን ደህና ደሩ፣ ሮብ እንገናኝ።